ጤና ይስጥልኝ እንደምናመሻችሁ። እነሆ ቢዝነስ ዘገባ ሞላ አለማየሁ ነኝ። የአዋሽ ነዳጅ ዲፖ ማስፋፊያ ፕሮጀክት ግንባታ 90 በመቶ መጠናቀቁን የኢትዮጵያ ነዳጅ አቅራቢ ድርጅት አስታወቀ። ግንባታው ሙሉ በሙሉ ሲጠናቀቅም የዲፖ ነዳጅ የማከማቸት አቅሙን በ30 ሚሊዮን ሊትር ያሳድጋል ብሏል ድርጅቱ። ስብሀት ግርማ ተጨማሪ ዘገባ አለው። የሀገሪቱን የነዳጅ ፍላጎት በማጥናት የተጣራ የነዳጅ ምርት ወደ ሀገር ውስጥ ማስገባትና ሀገሪቱ የሚያስፈልጋትን ብሔራዊ መጠባበቂያ ነዳጅ ማከማቸትን አላማው አድርጎ የተቋቋመው የኢትዮጵያ ነዳጅ አቅራቢ ድርጅት በተለያዩ ምክንያቶች የነዳጅ አቅርቦት መስተጓጎልና መቋረጥ እንዳይከሰት የክምችት መጠኑን እያሳደገ ይገኛል። በሀገሪቱ የተለያዩ አካባቢዎች 13 ስትራቴጂክ የነዳጅ ዴፖዎች ተገንብተው አገልግሎት እየሰጡ ይገኛል። የዴፖዎቹ ጠቅላላ የመጠባበቂያ ነዳጅ የማከማቸት አቅምም 3670 ኪዩቢክ ሜትር ደርሷል። ይህም የሀገ የሀገሪቱን የ45 ቀናት የነዳጅ ፍጆታን የሚሸፍን ነው። ይህንን የነዳጅ ፍላጎትና የማከማቸት አቅም ይበልጥ ለማሳደግም በዚህ የአዋሽ ዴፖ የማስፋፊያ ፕሮጀክት እየተካሄደ ይገኛል። የአዋሽ ዴፖ ማስፋፊያ ፕሮጀክት በዋነኝነት የሚሰሩለት ነዳጅ የመጫን የማራገፍ፣ እና ያው በአጠቃላይ ሪዘርቭ የመያዝ አቅም ነው ምንድን ነው በሪዘርቭ የሚያዝ አቅሙ ወደ 30 ሚሊዮን ሊትር ነው የመጫን አቅሙ በሰዓት 16 መኪና ነው የማራገፍ አቅሙ ደግሞ በሰዓት 6 መኪኖች ነው በአንድ ጊዜ እንግዲህ ይሄ ፕሮጀክት ምንድን ነው ከዚህ ከመኪኖች መጫንና ማራገፍ ባሻገር የባቡሮችንም ባቡሮችንም የመጫን የማራገፍ ስራ የመስራት እንትን እያዘጋጀን ያለ ነው አዋሽ እንደምታውቁት ማዕከላዊ ቦታ የሚገኝ ዴፖ ነው በተለይ ለአብዛኛው የሀገሪቱ ክፍሎች ወደ ደቡብ ወደ ምስራቅም ወደዚህ ወደ ማዕከላዊም ወደ ምዕራብም የሚያዳርስ ሊያደርስ የሚችል ዴፖ ስለሆነ በጣም ከፍተኛ ፋይዳ ያለው ዴፖ ነው። ለወደፊቱም የፓይፕላይን ትራንስፖርትም ሲጀመር ወደዚሁ ዴፖ ነው እና ኢቨንቹዋሌ አዋሽ ዴፖ ጅቡቲን የሚተካ ዴፖ በ1992 ዓ.ም 100 ሚሊዮን ሊትር ቤንዚን፣ ነጭ ናፍጣና ኬሮሲን የነዳጅ አይነቶችን በማከማቸት ስራውን የጀመረው የነዳጅ ዴፖ እየተገነባለት የሚገኘው የማስፋፊያ ፕሮጀክት ግንባታው ዘጠና በመቶ ተጠናቋል። የማከማቸት አቅሙን ከማሳደግ ባለፈም በጅቡቲ ወደብ ላይ የሚፈጠረውን መጉላላት በማስቀረት ጊዜንና ወጪን እንደሚቀንስ ታምኖበታል። አሁን ባቡሩ ተግባራዊ ቢያደርግ በአንድ ጊዜ በአንድ ሎኮሞቲቭ እስከ 36 ፉርጎች መጎተት እንደሚችል ያው መረጃ ሰጥተውናል። ያ ማለት አንድ ፉርጎ አንድ አንድ ሎኮሞቲቭ ሰባ መኪናዎችን ይተካል ማለት ነው። ወደ ግንቦት አጋማሽ አካባቢ ይጠናቀቃል ብለን እንጠብቃለን። እንደ ዓለም ኢነርጂ ኤጀንሲ መስፈርት አንድ አገር ቢያንስ የ90 ቀን ፍጆታን የሚሸፍን የመጠባበቂያ ነዳጅ ሊኖራት እንደሚገባ ያመለክታል። ሀገሪቱም ያላትን የ45 ቀናት የነዳጅ ክምችት ይበልጥ ለማሳደግ አዋሽና ዱከምን ጨምሮ በተለያዩ የሀገሪቱ ክፍሎች የነዳጅ ዴፖዎችን ለመገንባት እቅድ መያዙን የኢትዮጵያ ነዳጅ አቅራቢ ድርጅት መረጃ ያመለክታል። ዛሬ በኢትዮጵያ ምርት ገበያ በተካሄደ ግብይት የታጠበ ለውጭ ገበያ ቀረበ የነቀምቴ ቡና በፈረሱላ በአንድ ሺ ብር ተገበያይቷል። ነጭ የሁመራ ሰሊጥ በኩንታል በ2649 ብር ሲሸጥ ውሏል። ከሰዓቱ የቢዝነስ ዘገባዎች ጋር ሞላ አለማየሁ ነበርኩኝ። በሰላም አምሹ።